የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ የ2017 በጀት ዓመት አፈጻጸምና የ2018 ዕቅድ የሴክተሮች ጉባኤ ምርታማነትን ማሳደግ ለቤተሰብ ብልጽግና በሚል መሪ ሀሳብ አካሂዷል። በመርሃ ግብሩ ላይ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አስፋው ጎኔሶን ጨምሮ ከፍተኛ የስራ ኃላፊዎችም ተገኝቷል። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ መምሩ ሞኬ በእርሻው ዘርፍ በ2017 በጀት ዓመት ምርታማነትን ለማሳደግና ገበያን ከማረጋጋት አንጻር የተሻለ አፈጻጸም የተመዘገበበት መሆኑንም ጠቅሰዋል። ምግብ ዋስትናን ከማረጋገጥ አንጻር በምን ደረጃ ላይ ነው ያለነው? የገበያን በታሳቢ ያደረገ አመራረትን በሚመለከት በምን ደረጃ ላይ ነው ያለነው? ለኢንዱስትሪ ጥሬ እቃ የሚሆን ምርት ከማቅረብ አንጻር በምን ደረጃ ላይ ያለነው? በዚህ ሂደት ውስጥ የስራ እድልን ከመፍጠር አንጻር እንዴት ነው የሚለው ይህ እንደ ፒላር ይዘን የምንንቀሳቀሰው ስራ ነው። ከዚህ አንጻር በሰብል ልማት በቡና ልማት በበጋ መስኖ ልማት የተሻለ ውጤት የተመዘገበበት ነው። እንዲሁም ደግሞ ምርትና ምርታማነትን ከማሳደግ አንጻር የተሻለ የግብዓት አቅርቦት አጠቃቀም የነበረበት አመት ነው ብለን መውሰድ እንችላለን። የመሬት ሽፋንን በማሳደግ የሰብል ልማት ስራው ካለፉት አመታት በንጽጽር የተሻለ መሆኑን የገለጹት የቢሮ ኃላፊ የመሬት ሽፋንን ከማሳደግና ግብርናውን በቴክኖሎጂ የመደገፉ ተግባር ተከናውናልም ብለዋል። በዋና ዋና ሰብሎች እንደ አጠቃላይ ሲታይ ግን የተሻለ የመሬት ሽፋን አለ ብለን ነው የምንወስደው። ከዚህ ጋር ተያይዞ የቴክኖሎጂ አጠቃቀምን ስናይ በመኸር ብቻ ለይተን በምናይበት ጊዜ ምንም እንኳን የሲቱና የሲስሪ ዘር የምንጠቀምበት እድል ቢኖርም የምርጥ ዘር አጠቃቀማችን እጅግ ዝቅተኛ ነው የነበረው። በ2015 16 18% ከነበረበት በመኸር 45% ማድረስ ችለናል። ሌሎች ሴቱና ሴስር የመጠቀም እድል ስላለ በዛ የመሸፈን ስራ ሰርተናል። በበልግ የመሬት ሽፋንን በሚመለከት 72000 ሄክታር ማሳካት ችለናል። በተለይ የግብዓት አጠቃቀምን በሚመለከት 95% ምርጥ ዘር መጠቀም የተቻለበት ነው። ማዳበሪያ አጠቃቀማችንን ስናይ 319 ሺህ ኩንታል መጠቀም የቻልንበት አመት ነው ብለን እንወስዳለን። በክልሉ የቡና ምርታማነትን የማሳደግ ስራ በትኩረት ተሰርቷል፣ ያሉት ኃላፊውም በተለይም ቅንጅታዊ አሰራርን በማጎልበት ለማዕከላዊ ገበያ የሚቀርቡ የቡና ምርት ዝግጅት በመከናወን ላይ መሆኑ በዘርፉ የሚገኘውን ኢኮኖሚ ከፍ ለማድረግ አጋዥ ስለመሆኑም ጠቅሰዋል። የቡና ልማት ስራን ስናይ ምርታማነትን በሚመለከት ከ9 ፐርሰንት ካላለፈው በ2017 11.0 ኩንታል በሄክታር አስመዝግበናል። ይህ የተሻለ ነው። አቅርቦትን እራሱ ስናይ ለማዕከላዊ ገበያ በ2016 25000 ሄክታር አቅርበን ነበር። በዚህ አመት 39000 ቶን ለማዕከላዊ ገበያ አቅርበናል። ስለዚህ ምርታማነት፣ ምርት እንዲሁም ደግሞ ለማዕከላዊ ገበያ የማቅረብ ስራም የተሻለ ስራ ሰርተናል ብለን ነው የገመገም ነው። ከዛ ውጪ በሌሎች ዘርፎችም ለምሳሌ በአመት ሁለት ጊዜ በላይ ማምረት ያስፈልጋል። ዘመናዊ ግብርና ነው የምንለው ይሄ ነው። በዝናብ ጥገኝነት ላይ ብቻ የተመሰረተ ስራ ግብርናን አያዘምንም። ከዚህ አንጻር 73000 ሄክታር በበጋ መስኖ ይለማል ብለን አቅደን 73000 ሄክታር ከዛ በላይ ማሳካት ችለናል። በክልሉ የምግብ ሉዓላዊነትን ለማረጋገጥ በግብርናው ዘርፍ እየተሰሩ ባሉ ተግባራት የተሻለ አፈጻጸም ከተመዘገበባቸው ዞኖች መካከል የሰሜናዊና የማዕከላዊ ሲዳማ ዞኖች ተጠቃሽ ናቸው። የሰሜን ሲዳማ ዞን ምክትል አስተዳዳሪና የገጠር ልማት መምሪያ ኃላፊ አቶ ዱሬሳ ሌዳሞና የማዕከላዊ ሲዳማ ዞን ገጠር ልማት መምሪያ ኃላፊ ለጠፈ ላንቻ በዞኑ አርሶ አደሩን የመስኖ ተጠቃሚ የሚያደርጉ ስራዎች በመሰራታቸው ምርታማነትን ማሳደግ ተችሏል። ም ነው ያሉት 75470 የሚያሄሉ አርሶ አደሮቻችን በመስኖ ስራ እየተሳተፉና ተጠቃሚ የሆኑበት ሁኔታ ነው ያለው። ይህም የውሃ አማራጮችን ከመለየት አንጻር ከፌዴራልና ከክልል መንግስታት ጋር ድጋፍ በማድረግ አምስት ትላልቅ የከርሰ ምድር ውሃ ጥልቅ ጉድጓድ የምንላቸው እየተጠቀሙበት ያለበት ሁኔታ ነው ያለው። ምርጥ ዘርን ባለፈው አመት ወደ 95 ፐርሰንት በላይ የተጠቀምንበት ሁኔታ ነው የነበረው። በተለይ ዳፕና ዩሪያ ከ100 ፐርሰንት በላይ ነው የተጠቀምነው። በተለይ ከአርሶ አደሩ ጋር ባደረግነው ርብርብ የተሻለ ቴክኖሎጂ ተጠቅመን ያለፍንበት አመት ብለን ነው የምንወስደው። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ የ2017 በጀት አመት አፈጻጸምና የ2018 እቅድ የሴክተር ጉባኤ ባደረገበት መድረክ የተሻለ አፈጻጸም ላስመዘገቡ ዞኖች እውቅናም ተሰጥቷል።